በትናንትና ዕለት በነቀምት ከተማ ባልታወቁ ሰዎች በኢትዮጵያ መንግስት ወታደሮች ካምፕ ላይ ቦምብ ፈንድቶ ጉዳት ማድረሱ ተገልጿል። ከጉዳቱ በኋላ በአካባቢው የተገኘው ሰው ሁሉ ድብደባ ደርሶበታል ሲሉ ነዋሪዎች ያማረራሉ። ጽዮን ግርማ ዝርዝሩን ይዛለች። በነቀምት ከተማ ነዋሪ መሆኗን የገለጸችልን ወይዘሮ ሳዲያ ኢቲቻ በነቀምት ከተማ ነገሮች ከጊዜ ወደ ጊዜ እየተባባሱ መምጣታቸውን እና ሰዎች ከዛሬ ነገ ድብደባና እስራት ይደርስብናል በሚል ፍርሀት ውስጥ እንደሚገኙ ትናገራለች። በዚህ ሁኔታ ውስጥ በትናንትና ዕለት ከምሳ ሰዓት በኋላ የኢትዮጵያ መንግስት ወታደሮች የሰፈሩበት ካምፕ ላይ ማንነታቸው ባልታወቁ ሰዎች ቦምብ መወርወሩንም ትገልጻለች። ትላንትና በነቀምት ከተማ ውስጥ ደርጌ ክፍለ ከተማ የሚባል አለ ወይንም ዜሮ ሁለት ቀበሌ የሚባል እና እዛ ውስጥ የሚኖሩት ወታደሮች ነበሩ። እዛ ውስጥ እዛ የማይታወቅ እከሌ የማንለው ሰው ቦምብ በመወርወር አጋዚዎች የሞቱ አጋዚዎች አሉ። በዛ ላይ የቆሰሉም አሉ። ቦታው እንግዲህ ወታደሮቹ ናቸው። እዛ ካምፕ ውስጥ የሚኖሩት ለነሱ ተብሎ ነው ከአሁን በፊትም እነሱ አንዳንድ ነገር ሰዎች፣ ህዝቦች ጥያቄ ሊያነሱ ሲወጡ ቅድሚያ እነሱ ናቸው ወጥተው ሰዎችን መብታቸውን እንዳያወሩ የሚያደርጉት የሚገሉ፣ የሚመቱት ያንን ለመበቀል ነው ይሄ ነገር የተከሰተው ነው የሚባለው። ግን ተጨባጭ የሆነ አካል እስካሁን እከሌ ነው የተባለ የለም። እንደፈነዳ ብቻ ነው እኛ የሰማ የሞቱና የቆሰሉ እንዳለ ነው። ከዛም መንገድ ላይ ደግሞ እዛው ሰፈር ደርጌ ሰፈር ወይንም ሽ ዜሮ ሁለት ቀበሌዎች በዛ በኩል የሚያልፉ ሁላ ወንብ በፈነዳው ሰበብ ማለት ነው ብዙ ሰዎችን እየደበደቡ ትልቅ ትንሽ፣ አሮጊት ሽማግሌ ሳይሉ ብዙ ሰዎችን እየደበደቡ ነበር። የታሰሩ ልጆችም አሉ እዛ ሰፈር ያሉት ማለት ነው። በዚህ ፍንዳታ ምን ያህል ሰው እንደተጎዳ ትክክለኛ መረጃ እንደሌላት የምትናገረው ወይዘሮ ሳዲያ በሰዓቱ ግን አካባቢው ላይ ከፍተኛ ትርምስ እንደነበር ትገልጻለች። ሌላው የከተማው ነዋሪ ወጣት ጀማል ቶላ በነቀምት የማይፈጠር ነገር የለም ከተማው በመከላከያ ፖሊሶች ቁጥጥር ስር በመሆኑ በመከላከያ ሰራዊቱና በነዋሪው መካከል ከፍተኛ ውጥረት እንዳለ ይገልጻል። የደረሰው አደጋም የዚህ ውጤት ነው ባይ ነው። ስድስት ሰዎች በጣም ጉዳት ደርሶባቸዋል። አንድ ሰው እንደፈ ነው። ሌሎች ሪፈር የተደረጉ አሉ፣ ወደ አዲስ አበባ እዛ ውስጥ ተሰብስቦ ያሉ ነበሩ። እነዚህ አድማ በታኙም አጋዚውም የተለያየ የጦር ቡድን ተሰባስቦ እዛ ውስጥ ነው። ቤዛቸው ማን ነው እና እዛ ላይ ነው ጥቃቱ ያነጣጠረው። ደግሞ በትንሹ የተጎዱት ደግሞ አንድ ሀያ ሰው ትንሽ የመቁሰል አደጋዎች ገጥመዋቸዋል። ስድስቱ ግን ሲሪየስሊ በጣም ተጎድተዋል። እና እንግዲህ ከእሱ ጋር ተያይዞ ብዙ ድብደባ ነበር። እንግዲህ ሁሉም ኃላፊም አግዳሚም ይደበደባል። ደባ ደግሞ ሌባና ፖሊስ ህዝቡን መቀጥቀጥ ነው። አሪፉን፣ ወጣቱን፣ ህፃኑን፣ አዋቂውን ሁሉንም መቀጥቀጥ ነው፣ ማስፈራራት ነው። እና በቃ ምንም መንቀሳቀስ የማይቻልበት ሁኔታ ነበር። ፍተሻ በጣም በጣም በጣም ከባድ ፍተሻ ነበረ። በስህተት እንኳ መታወቂያ ጥሎ የወጣ ሰው በጣም ትልቅ አደጋ ውስጥ ይገባ ነበር በትናንትና ትርምት ነው ብቻ። እስከ ዛሬ ድረስ ትርምቱ የከፋ ነው። የምስራቅ ወለጋ ዞን የደህንነት ጉዳይ ኃላፊ አቶ በዳሳ ጎበና ስለዚህ ጉዳይ ተጠይቀው በፍንዳታው የሞተ ታጣቂ እንደሌለ ይናገራሉ። ቦምቤን ወራ ደርጌ በከ ጀረሙት በሚባለውና የጸጥታ ኃይል በሰፈረበት ቦታ ላይ ቦምብ ተወርውሯል። ማን እንደ ወረወረው ግን አይታወቅም። ከጸጥታ አስከባሪው ኃይል ሦስት ሰዎች ቈስለዋል። ከዚያ ውጪ የደረሰ ነገር የለም፣ የሞተም የለም። ነዋሪዎቹ እንደሚሉት በነቀምት ከተማ ከዚህ አደጋ በፊት በአድማ የንግድ ቤቶቻችሁን ዘግታችኋል የትራንስፖርት አገልግሎት መስጠት አቋርጣችኋል የተባሉ በከተማው የሚገኙ ነጋዴዎች እየታሰሩ ቅጣት እንዲከፍሉና ሁለተኛ በአድማ አልሳተፍም ብለው እንዲፈርሙ መገደዳቸውን ይናገራሉ አቶ በዳሳ በበኩላቸው በአሁኑ ሰዓት የታሰረ የለም የታሰሩትም ከእስር ተለቀዋል ብለዋል